ልጄ ጋር እና ከልጄ እናት ጋር መኖር ነው የምፈልገው። ስለዚህ ምንም የምታጠርጉ ነገር የለም። ከማንም ጋር መሄድ ትችያለሽ። የምትወጂውም ሰው አለ። ኤፍሬም አለ፣ ነገ የሚቆጭህ ነገር አታርግ። ካሌብ ስምኝም፣ እንዴ። ስለ አንቺ ጉዳይ ከእንግዲህ በኋላ አይመለከተኝም። ሄደን አይመለከተኝም። ደግሞ ስለ ልጄ እናት መጥፎ ነገር ስታወሩ ብሰማችሁ ልጄ ልጄ እከፈጣሪ በላ ባን ተመክቼ እንዴት ሳሰብከው እንደምን አስቻለ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን። እንዴት ነህ? ደህና ነን። እኛ በጣም ደህና ነን። እናንተን በያላችሁበት ሰላማችሁ ብዝት ይበልልን። በዚህ አጋጣሚ ግን በጣም ደስ ብሎኛል፣ እንደዚህ ሁን ስላየሁሽ። አምሮብኛል ገግ ብለሽ ቤተሰቦቼ እንዴት ነኝ አምሮብሽ ዛሬ እንግዲህ ሰሞኑን ያው የነበርንበትን ነገር ታውቃላችሁ። ትንሽ ጥሩ ስሜት ላይ አልነበርንም። ሰይጣን መሀላችን ገብቷል ልማለት። ከነ ቤተሰቡ ትንሽ ከባድ ጊዜ ነበር። በጣም ለእኛ እያሳለፍን የነበረው ነገር ጥሩ አልነበረም። ምናምንስማል ነገር ነበር እና ዛሬ እንግዲህ ያው ሁሉ ነገር አልፎ እንደዚህ እየሳቅን መጠናል። ደስ ብሎናል። ደስ ብሎናል እንደዚህ ማምሮብሽ ስላዮሽ። ያው ይቅር ለእግዚአብሔር ማለት ትልቅ ነው። በጣም ይቅር መባባል ጥሩ ነው። እንግዲህ ያው ያለፈውን ነገር ጥሎ ወደፊት በጣም ተክልና ወደፊት ማለት ነው እና ያው እሺ፣ እንዳልኩ ነው፣ ከባድ ጊዜ አሳልፈናል በጣም። ከካሌብ ጋር የነበረውን ነገር ታውቃላችሁ። የአብስራም ከመጣች በኋላ ካንተም ጋር ከሁላችንም ጋር መግባባት አልነበረም። ምክንያቱም ከአብስራ ጋር ባለው ነገር አንተ ጥሩ አልነበርክም። አዎ፣ እኛም ደግሞ እንግዲህ የአብስራ ከካሌብ ልጅ አለኝ ብላ መጣለች። ብዙ ኮመንቶች እያየው ነበር፣ ለምን ልጅ ቢኖረውስ ምን ችግር አለው ምናምን እና እኔ ከልጁ ጋር ምንም አይነት ችግር የለብኝም። ባለፈው ላንተም ነግሬያለሁ። ዛሬም ከካሜራ ፊት ነው የምናገረው። እኔ ካሌብ ልጅ ስላለው ወይ ምናምን አይደለም የከፋኝ። እኔ ልጅ ስላለው እንደውም ደስ ብሎኛል። በዚህ እድሜ በወጣትነት እድሜ ልጅ ሲኖር በጣም ደስ ይላል፣ ግዴታ ነው። እና እኔ በዛ ሳይሆን የከፋኝ በዛ መሀል እኔ እናሱ መሀል የሚፈጠሩ ችግሮች ናቸው፣ ቀድሞ አሳስቦኝ ስጨናነቅ የነበረ ከዛም በላይ ደግሞ ይህንን ቪዲዮ እንደዛ እየተጣላ እንደዛ የተጨቃጨቀን በምንሰራበት ጊዜ ቤተሰብ ያየዋል። ቤተሰብ ደግሞ ለእኛ ሰርግ ለእኛ ፕሮግራም እየተዘጋጀ ባለበት ሰዓት እንደዚህ አይነት ነገር ትልቅ ሰው አይረዳም። በእኛ እድሜ ያለ ሰው ግን እንደዚህ ተነጋግረን ትግባባለህ እና ያ ያ ነገር ትንሽ ስለረበሸ ነው እንደዚህ መግባባትስ በጣም ነው። አይ ግዴታ ነው እና ሁሉንም ነገር ረስተን ወደፊት መሄድ ነው ያለብን። እኔ ይሄ ልጅ ምናምን የሚለው ነገር ጭራሽ አላሳመነኝም። አሁንም ቢሆን ያንን ነገር አልተውም። መሄድ እስካለብኝ ድረስ እሄዳለሁ። አሹም እንደሚያግዘኝ እንደሚያግዘኝ ቃል ገብቶልኛል። ስለዚህ አሹ ይም ከጎኔ ሆኖ ይሄንን ነገር እውነታውን እናወጣለን። እንግዲህ ልጅ ያለ ብላን የመጣችው እኔ እኔ አላቅም ማለት የሰው ልጅ ምን ያክል መጥፎ ጊዜያቶችን ሊያሳልፍ እንደሚችል አላቅም። ምን እንዳሳለፈች አላቅም። ግን ደግሞ ካደረገችው ክፉ ነገሮች አንጻር አሁንም ሌላ መጥፎ ነገር አታደርግም ቢል አለማሰብ በጣም ከባድ ነው። ስለዚህ መጠራጠሬም ከክፋት እንዳትወስዱብኝ ብቻ ዛሬ ስለ እሷ ባላውራ ስለ እንደዚህ አይነት ጉዳይ ባላውራ በጣም ደስ ይለኛል። ምክንያቱም ዛሬ የደስታዬ ቀን ነው። በዚህ ቀን ደግሞ ደስታዬን ብቻ ማጣጣም ነው የምንፈልገው። ና እና እንዳልኳችሁ ነው እንደ ፈጣሪ ፍቃድ ሁሉንም ነገር አጣርተን እንደርስበታለን ብለን እናስባለን። ከሆነ ለካሌብ ጥሩ ነገር ነው የምንመኘው፣ ያርግለት፣ ይሳካለት። ካልሆነም ደግሞ በጊዜ እሱም ሳይጎዳ ሁሉም ነገር መስተካከል ስላለበት እናስተካክላለን ማለት ነው። ዛሬ የመጣሁት ስለዚህ ጉዳይ ላወራ አይደለም። ያው እንደምታዩ አለባበሳችንም ትንሽ ለየት ያለ ነው። ሰሞኑን በተፈጠሩት አንዳንድ አለመግባባቶች ምክንያት የቤተሰብ ፕሮግራም ነበረን እንዳራዘም ነው ተናግረን ነበረ። ከእናንተም ጋር ካሌብም ያ ፕሮግራም እንደተራዘመ ነው የሚያውቀው። ግን እኔ ፕሮግራሙ እንዲራዘም አልፈለኩም። መራዘም በውስጥ ቀላል ነገር አይደለም፣ በጣም ትልቅ ነገር ነው እና እንደዚህ አይነት ፕሮግራሞችን ትላልቅ ሰዎችን አራዝሙ ስንላቸው ጥሩ ስሜት አይሰማቸውም። ስለዚህ እሱ ነገር እንዳይፈጠር ከማሰብ ቤተሰቦች እንዳያራዝሙት አድርጊያለሁ። ካሊብ ግን አያውቅም፣ ይሄ ፕሮግራም እንደተራዘመ አያውቅም እና ዛሬ ካሊብን ሰርፕራይዝ እናደርጓለን። ሁሉ ነገር ረስተን ተቀያይመንም ከሆነ ይቅርታ ተባብለን ሁሉንም ነገር የፊታችንን ብቻ እያስቀደምን በነበርንበት የፍቅር ደስ የሚሉ ቀናቶች ስናሳልፍ እንደነበር እነሱን ሰዓቶች ድጋሚ ወደቤታችን ማምጣት ነው የምንፈልገው። ለምን ተፈተና አንልም፣ እንኳን ተፈተንን። ግን ደግሞ ፈተናዎችን ደግሞ ጠንካራውን ማለፍና አንድ ላይ ተያይዘን ነው ማለፍ ያለብን። ስለዚህ በዚህ ሰዓት እኔና እሱ መለያየትን፣ መጣላትን፣ መጨቃጨቅም ስለሌለብን አጥፍቼም ከሆነ ዛሬ ይቅርታ አልጠይቀው፣ እሱ የሚያስቀየመኝን ተናግሬ ይቅርታ እንዲጠይቀኝ ነው የምፈልገው። ከዛ በኋላ ወደ ፕሮግራማችን እንድንሄድ ነው የምፈልገው ማለት ነው። ቤተሰቦቻችን እየጠበቁ ነው። በጣም አሪፍ ፕሮግራም ተዘጋጅቷል። ለካሌብ ደግሞ ያው ስለማያውቅ ስለማይዘጋጅ ልብስ ነገር ይዘን ይለታል አሪፍ ልብስ አልብሰን ወደ ፕሮግራማችን ሂደን አሪፍ ቀን እንድናሳልፍ ነው የምፈልገው። ቤተሰቦችም ጋር በጣም ቤተሰቦችም ጋር ደግሞ አሪፍ ጊዜ እንዲያሳልፍ ፈልጋለሁ። በዛሬው ቀን እንዲከፋው አልፈልግም፣ እንዲጨነቅም አልፈልግም። ያለብንን ችግር አብረን እንፈተዋለን ሁሉንም ነገር እኔ ሁሌም ከጎኑ መሆን ነው የምፈልገው እናግን ሲሰሙም የ መስልልጅ መኖርያቃ ያ ይህ ህይወት ይ ህይወት ነው። ቤተሰብ ቤተሰብ ነው ለኔ ይጨነቃሉ፣ ለኔ ያስባሉ። ግን እኔ ጋ ሁኖ ወይ ከኔጋ አብሮ ሁኖ ያደረገው ነገር ቢሆን ከነሱም እኔም አክሴፕት ለማድረግ ይከብደኛል። ግን ይሄ ነገር እኔ ከማወቁ በፊት የተፈጠረ ነገር ስለነበረ በእሱ አልፈርድም። እንዲሁም ደስተኛ ነኝ ለእሱ በጣም ደስ ብሎኛል እና ይሄ ነገር ቤተሰቦችን አያስከፋቸውም። በጣም ሰው መረዳት የሚችሉና የተማሩ ቤተሰቦች ናቸው ያሉኝ። እንደውም በጣም ደስተኛ የሚሆኑ ይመስለኛል ሳስበው። ብቻ በዚህ አለበዛ በዛ ዛሬ አሪፍ ቀን እንዲኖረ እንፈልጋለን። አሹይም ከጎናችን ነው ሎጋ እያለን አብረን ፈታ እንላለን። አርፍ ጊዜ ያሳልፋለን። ቤተሰቦች እንደዚህ እያለን ካሌብ እንጠብቀዋለን። ትንሽ ደስ የሚለው ይመስለኛል በጣም ካለፈው ሙድ ወጥቶ ከነዛ ሁሉ ጊዜያቶች ከነዛ ሁሉ ጭንቀቶች ወጣ ብሎ ዛሬ እንደዚህ ለብሽ ሲያኝ ደስ የሚለው ይመስለኛል። ደግሞ ቀሚስ ሲለብስ ነው ደስ የሚለው ምናምን ትነግረዋለን። ሴኩሪቲ ተቀጥሮልኛል እንግዲህ ከካሌብ ጋር ካሌብ እና ሹም ትንሽ ተቀያይመው ነበር። ያ ደግሞ የሚፈጥ ወንድማማች ውስጥ የሚፈጠር ነገር ነው። ስለዚህ አልተቀየም ከሆን ብዬ ተስፋ አደርጋለሁ። ጓደኛዬ ነው፣ ረጅም ጊዜ ብዙ ነገር አሳልፈናል፣ አብረን በልተናል፣ ጠርተናል፣ ብዙ ጉዞ ተጉዘናል። አልተቀረጸም እንጂ ግን ተቀይሞ እኮ ነው ያስከፍተው ከሆነ በእሱ ስም እኔ ዛሬ አንተን ይቅርታ መጠየቅ እፈልጋለሁ። ጓደኝነታችን እንዲቀጥል ነው የምፈልገው። ቤተሰብ ወደፊት ነው።

ብታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ እንዴት እንዳረገኝ ያውም በዛሬው ቀን ካጠገብ ስገኝ ካጠገብ ስገኝ ካጠገብ ስገኝ አንዴ ዛሬ አምሮባቸዋል። በጣም ነው ያማረባቸው። ምን ተገኝቶ ነው? እንዴት ናችሁ? ዛሬ በጣም መቸኩላችሁ ነው የጠራችሁ። ምንድን ነው? በሰላም ነው፣ በሰላም ነው። ምን ነው መጥራት አልችሉም? አንተን አረ፣ ትቻለሽ። እኔም በእርግጥ በጣም ፈልግሽ ነበር። እሺ፣ ዛሬ ቀኑ ምን እንደሆነ ታውቃለህ? እሺ፣ እንታረቅ፣ መጀመሪያ እንታረቅ። መች ትጣላ? እሺ፣ ካልተጣላ እንታረቃው፣ ያለፈውን ነገር አያ ለማንኛውም ዛሬ የጠራንህ አንደኛ ያለፈው ነገር አልፏል። ሰሞኑ እየተፈጠረ ያለው ነገር ለአንተ አይነገርም ሁላችንም ከባድ ጊዜ ላይ ነበር ነው። ከኛ በላይ ደግሞ አንተ በጣም ከባድ ጊዜ ውስጥ ነበርክ ና በዛ መሀል ደግሞ አንዳንድ አለመግባባቶች ከሹም ጋር፣ ከኔም ጋር፣ ከአብስራም ጋር ብቻ ሁላችንም ጋር ጥሩ ነገር አልነበረም ና ሁን ካሁን በኋላ ከኔ ጋር ሚያሆን እንግዲህ እርቅ ባይባል ጨብጠኝ የተጣላሁት ነገር የለም። ተጣልተናል ሳይሆን አሁን እኮ ስለ ጠብ ሳይሆን እያወራን ያለ ነው። እዚጋ ስለመጣላት ሳይሆን በውስጣችን መደባበር ሊኖር ይችላል። ብቻ ጥሩ ስሜት ላይ አይደለንም ና ካለብን የፕሮግራም ብዛት አንጻር ደግሞ አሁን ላይ በጣም ነጻ ሆነን ደስተኛ ሆነን ነው ጊዜያችንን ማሳለፍ ያለብን። ስለዚህ ምናልባት ያስከፋው ነገር ካለ ሳላቅም ቢሆን አውቄ ብቻ አስቀይሜ ከሆነ አስከፍቼ ከሆነ ይቅርታ ለማለት ነው የመጣሁት። ሁላችንም ይቅርታ ተባብለን ወደየፕሮግራማችን ድን ኤድ ነው የጠራው። ከዛ ተጨማሪ ደግሞ ዛሬ የቤተሰብ ፕሮግራም እንደነበረን ታውቃለህ። እሱ ተሰርዟል። አ ግን ተሰርዘን ያልኩ አውቄ ነው እንጂ አልተሰረዘም። ፕሮግራሙ ዛሬ ነው። እንደዚህ አማርብኝም። ለዛ ነውምንድ ላይ ነው ምትሄዱት? አብረ ነው የምንሄደው። ልብስ ይዘልን ልል፣ ከዛ አብረ ሄዳለን። እኔ መሄድ አልችልም። ለምን እኔ መሄድ አልችልም? አሁንቀልድ አትቀልዳየ። ተቀይሞናል ማለት ቀልደኛ ነው። አይ በመጀመሪያ እኔ እየቀለድኩኝ አይደለም። ምንም የምቀልደው ነገር የለም። እኔም በእርግ በጣም አልታረቀደን። እኔ ምንም ያኮረፍኩት ነገር የለም ምንምም ውስጥ ላይ ምንም የያዝኩት ነገር የለም። ነገር ስለምፈልግሽ ነው ስታይደኝ የቶሎ የመጣሁት በጣም ፈልግሻለሁ። ለራሴ ጉዳይ ማለት ነው እኔ እናንተ አልተፈላለግን። ታዲያማ ሊፈላለግ ነው። አረ ተው። እሺ አሁን የምሬን ነው። ሰዓትም የለን፣ ቤተሰብ እየጠበቀን ነው። ፕሮግራማችን አቋርጠን የመጣ ነውና ቶሎ ልብስን ቀይረህ አብረን እንድንሄድና ቤተሰቦቻችንም እንደታረቅን፣ ሰላም እንደሆንን፣ ችግራችንን ደግሞ ያለብንን ችግር አብረን ከዚህ በኋላ እንደምንፈታው ያጋጠመን ችግር ሁሉ ከጎንኛ ሁኛ አብሬ እንደምፈታው ቃል ልገባለህ። እነሱንም ደስተኛ እንዲሆኑ የደስታችን ጊዜ መገኘት ስላለባቸው ነው። ካሜራ የጠበኩ ኤደን፣ ግራ እያጋባሽ ነው። ስለም ፕሮግራም ተሪ ባለፈው ፕሮግራም አልተሰረዘ ነው። ኤደን፣ እኔ ምንም ማውራት በሂሳት አልፈልግም። የሚፈለግኩሽ ስለዚህ ጉዳይ ማውራት ነው። ኤደን፣ ከእንግዲህ በፍጹም መገናኘት የለብንም። ለምንድነው የማንገናኘው ካሌብ? ያለብን ችግር እኮ አውቃለሁ፣ እረዳለሁ፣ አልኩ አይደለ ከዚህ በኋላ እንደ ህፃን ልጅም አክት ማድረግ አቁመን እንደ ትልቅ ሰው አብረን እንፈተዋለን እያልኩ እኔ እንደ ህፃን ልጅ አክት እያደረግኩኝ አይደለም። ኖ እኔን ያልኩት እኔ እሷ ጋር መጣላትም እሷ ጋር ሄዶ መነጋገር ምናምን አያስፈልግም። በቃ ያለውን ነገር ያለውን ችግር አሁን ላይ ስለዛ ጉዳይ ማውራት ስለማልፈልግ ነው እንደዚህ እያልኩ እያወራለሁ። ሌላ ጊዜ ቀስ ብለን አብረን እንፈተዋለን። ሁሉም ነገር አብረን ሆነን አጣርተን እንደርስበታለን። ኤደን፣ አንቺ ያው ምን የምታጣሪው ነገር የለም፣ እኔ ከልጄ ጋርና ከልጄ እናት ጋር መኖር ነው ፈልገው። ስለዚህ ምን የምታጣሪው ነገር የለም። ኤደን፣ እየቀለድኩኝ አይደለም። እኔ አሁን ዛሬ በስነ ስርዓት ስለዚህ ጉዳይ አላወራም። እዚህ ጋር በቃ እኔ ልጅ አይደለም ልጅ ነው በምናምን ነው የሚለው ነገር መግባት አልፈልግም። ልጄ ያለኔ ማደግ የለበትም። ስለዚህ ምንም የምታጣሪው ነገር የለም። እስከዛሬ አሹ፣ አንዴ አላውራት እሺ? አዎ ልጅ ልጅ እስከዛሬ ያላባት አድርጓል። ስለዚህ አንቺ ምንም የምታጣሪውም ማጣራትም ያለብሽ ጉዳይ የለም። በቃ ከህይወቴ እኮና እኔ ልጅ አብሮ እንዳያድግ ብያለሁ። እንዲ መቻልኩ ግን አሁን የጀመራችሁትን ነገር ማስቀጠል እኮ ነው። ሽማግሌዎችም እንደተላኩታል። ለዛ በጣም ይቅርታ ሽምግልና ተልኮ ነገሮች እንዳለቁ ይገባ ነገር ግን ለዛ በጣም ይቅርታ አንቺ መቀጠል አንችልም ትለው። ስለምንድን ምታ ልጅህን እኔ አታሳድጉ አላልኩም ልጅህንም ተወ እያልኩ አይደለም። በቃ ልጅህ ልጅህ ነው አይደለ ከነበፊት የተፈጠረ ነገር ነው ተረድቻለሁ። ልጅ ከእናቱ ጋር ነው ማደግ ያለበት። ከእንጀራ እናቱ ጋር በፍጹም ማደግ የለበት። እኔ ነኝ እንጀራ እናት። ሄደን በቃ እኔ የምልሽን መስማት አለብሽ። በቃ ሲጀመር ው ልጅ እኮ አብሮ ከእናንተ ጋር አይሆን። አንቺ ለእኔ ስሜት እንደሌለች በደንብ አውቃለሁ። ሄደን የምንም ፕራንክ አይደለም። ፕራንክ ፕራንክ እንድትሉ አልፈልግም። ሄደን

ስለዚህ ተይኝ እኔ ልጄን ላሳደግበት ኤደን ደግሞ እኔ በጣም እርግጠኛ ለእኔ ስሜት መቶ ፐርሰንት እርግጠኛ ነኝለምንስሜለሰዎችን ካዘጋጀ በኋላ ነው ልጅ አብረን አን በቃ እኔ ስሙ እኔ እየቀለልኩኝ አይደለም ዛሬ አሁን እንደሌላው ጊዜ ተጨቃጨን አልፈልግም እኔ ቁርጥ ያለ ነገር ተነጋግሬ መሄድ ነው ፈልገው በቃ ኤደን እኔ እኔ እንደማቱ ጂ በጣም እርግጠኛ ነኝ። ከልጄ ጋር ሄጄ ጊዜ ማሳለፍ ፈልጋለሁ። ጊዜ መባከን ነው፣ ጊዜ መባከን እንደሆነ ነው የሚሰማኝ። ስለዚህ አሁን አንድ ነገር አንቺ ሄድ ያለብሽ ቦታ ምን ከማንም ጋር ገባሽ? እኔ አሁን ሌላ ምንም ማስረዳት የምፈልገው ነገር የለም ነው ከማንም ጋር እንዲሁም የሚወድ ፕሮግራም ላይ እያስቀየመኝ ከማንም ጋር የት ትችያለሽ? ምትወጁም ሰው አለ ኢፍሬም ጋር በዚህ ሰዓት በዚህ ሰዓት ልብስ ለሱ መስጠት ትችያለሽ። ገባሽ? ሄደን እየሰማሽ ነው። ከምናገር በፊት ወደ ፕሮግራማችን እንዲሁም አንተ እራሱ አምሮብሃል። ለፕሮግራሙ በጣም ድምጋት ነው መሄድ ይችላል። ከእሷ ጋር ጋር ለምን አትሄድም? ምንም ያማንተ ምንም ፕሮግራማችን ነው ፕሮግራሙ ውድ ፍቅረኛ ጓደኛ እንዳለሽ አውቃለሁ። ለእኔ ስሜት አውቃለሁ። ስለዚህ ከምትወጁ ከምታፈቅሪ ለእኔ ልብስ ጋር ጋር አልሄድም። አንተ ስለፈለክ ነው፣ እኔ ስለፈለኩ እኔ ስለፈለኩ ይሆናል። ካልፈለኩ ምንም ነገር አላማረጋልሽም። ገባሽ? ቪዲዮ

አሰምኝም እንዴ ስለአንቺ ጉዳይ ከእንግዲህ በኋላ አይመለከተኝም ሄደን ነው ካሌብ ለምን አብራታት አንተ ነገር እያሰብክ ነው

አሁን ታፍርበታለህ። አሁን በምትለው ነገር ነገ ታፍርበታለህ ካሌብ፣ ቆም ብለህ አስብ። በጣም ላስከፋችሁ ነው። በቃ ተውኝና እኔ የራሴ ነው። በላይ ከዚህ ነው እንዳትደርሺብኝ። አልደርስብሽም በፍጹም። እኔም ዙሪያ ልጄም ዙሪያ እንዳትደርሱ ገበሽ። እኔ አሁን መኖር የምፈልገው ለልጄና ለልጄ ብቻ ነው ገበሽ። ከዚህ በላይ እናንተ ጋር ቆሜ ማውራት አልፈልግም ካሌብ፣ ካሌብ ልብህ ነበር ስምህን ጠርቼ ከፈጣሪ በላይ ባንተ ተመክቼ እንዴት ሳስብከው እንደምን አስቻለህ በሰርግ ቀን መቅረት ለአንተስ ምን ጠቀመ?

ከፈጣሪ በላይ ባንተ ታምኬ እንዴት ሳስብህ እንደምን አለው።